አሰላሙአለይኩም ወረህመቱላ በረካቱ ውድ ቻናል ቤተሰብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ውዶች ዛሬ እንደምታዩት አንድ ነገር ይዤላችሁ መጥቻለሁኝ። ይሄ የምታዩት የወረቅ ወይም የባህር ዛፍ ቅጠል የሚባለው ነው። ያው ሁላችሁም ታውቁታላችሁ። በማርያም ኩሽና ስለሚገኝ ሁላችንም የምናውቀው ነው። ምንድ ነው ይሄ ጥቅሙ? ውፍረት መቀነስ ለምትፈልጉ ልጆች ነው ያመጣሁላችሁ። ዛሬ ውፍረትን ለመቀነስ ወይም ኪሎ ለመቀነስ መቅጠል ለምትፈልጉ ልጆች የሚሆነው ማለት ነው። እስከ መጨረሻው ተከታተሉ። በጣም ይጠቅማችኋል። አሰራሩን እነግራችኋለሁኝ። በአሰራሩ መሰረት በደንብ ከተከታተላችሁና ከተጠቀማችሁበት በአንድ ሳምንት ለውጡ ማየት ትችላላችሁ። ሳምንቱን ሙሉ ያለማቋረጥ ከተጠቀማችሁበት ለውጡ በፈጣን ያሳያችኋል ማለት ነው። ምንድነው? የሚሆነው በሻይ መልክ ነው የምንጠቀመው። ጧት ማታ፣ ጧትን ማታ መቋረጥ የለበትም ልክ እንደ ሻይ። ከዚህ ከወረቁ አምስት ወይ ከዛ በላይ ታደርጉና በውሃ ማፍላት ነው የሚሆነው ማለት ነው። በጣም ቀላል አሰራሩ፣ እንዲሁም በጣም ፈጣን ለውጥ ነው የምታዩበት። ጧት ከምግብ በፊት በሻይ መልክ እንደዚህ ታፈሉና አምስት ወይ አራት ሀባ ይበቃችኋል ማለት ነው። በአንድ ሻይ ብርጭቆ የሚሆኑ ውሃ ውስጥ ታፈላላችሁ። እናም ከቁርስ በፊት ይሄን መጠጣት፣ እንዲሁም ማታ ከመተኛታችሁ በፊት እንደዛው አፍልታችሁ መጠጣት ማለት ነው። ልክ እንደዚህ እያደረጋችሁ ለሳምንት ያህል ሞክሩት። በእርግጠኝነት ለውጡን የምታዩት ይሆናል። ሳታቆርጡ ጠዋትም ማታም ተጠቀሙት። መቅጣት ለምትፈልጉ ብቻ በጣም ነው የሚያቀጥ ነው ማለት ነው። ተሞክሮ ውጤት የተገኘበት ነው። እናም ሞክሩት ውጤቱን በኮመንት አስቀምጡልኝ አላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ እናመሰግናለን። ቪዲዮውን ላይክ፣ ሰብስክራይብ አድርጉት አበረታቱኝ እላለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።